ሰላም እንደምናመሽታችኋል፣ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የኢቲቪ 57 ዜናችን በምዕራፍ ሶስት ተመልሷል። አበይት ጉዳዮችን እናስቀድማለን። የውጭ ዜጋዎች የማይንቀሳቀስ ንብረት ባለይዞታ መሆን የሚችሉበት ረቂቅ አዋጅ ቢጸድቅ በኢትዮጵያ የውጭ ካፒታልን እንደሚያሳድግ ተገለጸ። ይሄ ገደብ መነሳቱ በጣም ከፍተኛ የሆነ የውጭ ካፒታል ወደ ሀገር እንዲገባ ያደርጋል የሚለው አንደኛው ነው። ሁለተኛውና ከዚህ ጋር የተያያዘው ሀሳብ አዎንታዊ የሆነ የኢንቨስትመንት መልክ ለአገሪቱ እንዲኖር ያደርጋል። የገበታ ለሀገር ፕሮጀክቶች ያልተጠቀምንባቸውን ሀብቶች የገለጡና ለቱሪዝሙ ዘርፍ መነሳሳትን የሚፈጥሩ ስለመሆናቸው በተለያዩ ፕሮጀክቶች ጉብኝት እያደረጉ ያሉ የኪነ ጥበብ ባለሙያዎች ተናገሩ። ከውጭ እስራኤል የኢራንን ብሔራዊ ቴሌቪዥን ጣቢያ መታ። በስፖርት ዘገባችን በክለቦች ዓለም ዋንጫ ውድድር ዛሬ ሶስት የምድብ ጨዋታዎች ሲደረጉ ቸልሲ ከሎስ አንጀለስ ምሽት አራት ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ሆኗል። በኢቲቪ 57 ዜና ጋር ማህሌት የታደለ ነኝ። ተመልካቾቻችን ዛሬ በኢቲቪ 57 ዜናችን በስፋት የምንመለከተው ጉዳይ የኪነ ጥበብ ባለሙያዎች ጉብኝት እያደረጉባቸው ያሉ የተለያዩ የፕሮጀክት የልማት ፕሮጀክት ስራዎች አሉ። እዚያ የሚገኙ ባልደረቦቼ ደግሞ በቀጥታ መስመር ሪፖርቶቻቸውን እያጋሩን ከኛ ጋር ቆይታ ያደርጋሉ። ቶማስ ሀይሉን እናገኘዋለን። እንዲሁም ደግሞ ይመር አደምም ዛሬ በምሽቱ የሀምሳ ሰባት ዜናችን በቀጥታ መስመር አግኝተ ነው ተጨማሪ መረጃ የሚያጋራን ባልደረባችን ነው። አብራችሁን ሆኑ፣ ተመልካቾች ወደ ቀዳሚው ዜና እናልፋለን። የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ሚኒስትሮችና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በባህርዳር ከተማ የተለያዩ የልማት ስራዎችን ጎበኙ የፌዴራል መንግስት ከፍተኛ የስራ ኃላፊዎቹ ባህር ዳር ከተማ ሲደርሱ የክልሉና የባህርዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማዋ የሃይማኖት አባቶች የሀገር ሽማግሌዎች ወጣቶችና ሌሎችም ነዋሪዎች ደማቅ አቀባበል አድርገውላቸዋል መሪዎቹ በጣና ሐይቅ ላይ በግንባታ ላይ የሚገኙ የሚገኘውን ጣና ማሪና ሪዞርት፣ አዲሱን የአባይ ድልድይ፣ የባህር ዳር ዓለም አቀፍ ስታዲየም ግንባታን፣ የከተማዋን የኮሪደር ልማት የስራ ሂደትና ሌሎችንም የልማት እንቅስቃሴዎችን ተዘዋውረው ተመልክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ስለ ጉብኝቱ በሰጡት አስተያየት ባህር ዳር ተፈጥሮና የሰው ጥበብ የተሰናኙባት ከተማ መሆኗን ገልጸዋል ስትል የዘገበችው ሪፖርተራችን ራሄል ፍሬው ናት። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያኑ አቆጣጠር ከመስከረም 8 እስከ 10 2025 የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ከህብረቱ ጋር በመተባበር እንደምታስተናግድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ ምድረ ቀደምት ኢትዮጵያ የምታስተናግደው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግ አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት መሆኑንም አስፍረዋል። በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ የማድረግና የአህጉሪቱን አንድነት የማጠናከር አላማን የሚያራምድ መሆኑን አመልክተዋል። የክረምት የአረንጓዴ አሻራ መርሃ ግብርን እየጀመረች ያለችው ኢትዮጵያ ለዚሁ ያደረገችው ዝግጅት ለተግባራዊ አየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅ ነው ብለዋል። ኢትዮጵያ የጉባኤው ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗንም ጠቅላይ ሚኒስትሩ አስታውቀዋል። ጥበባት ለሀገር ማንነትና እድገት ቁልፍ ናቸው። ባህላዊ ሀብትን ጠብቀው ያቆያሉ። ለማህበራዊ አንድነትም አበክረው በመስራት ብዝሀነት ላላቸው ማህበረሰቦች ድምጽ ይሆናሉ። በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብን ያሳድጋሉ። በኢኮኖሚ ረገድም ጥበባት ፈጠራን፣ ቱሪዝምና ስራ ፈጠራን የመምራት አቅም አላቸው። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ከመላው ኢትዮጵያ ከተውጣጡ የጥበብ ባለሙያዎች ጋር ባደረጉት ውይይት ነው። ጠቅላይ ሚኒስትር አብይ አህመድ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ያካሄዱትን ውይይት ዛሬ ምሽት በኢቲቪ ዜና ቻናል ሁለት ሰዓት ተኩል ላይ እንዲሁም በኢቢሲ ዶት ስትሪም የማህበራዊ ትስስር አማራጮች እንድትከታተሉን በአክብሮት እንጋብዛለን ተመልካቾች። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራው የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀናው ይብቃቃላታል የትምህርት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠና አንድ ጉዳይ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው።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 የኢቲቪ 57 ዜናችን ቀጥሏል። ተመልካቾች አሁንም አብራችሁን ሁኑ። የውጭ ዜጎች የማይንቀሳቀስ ንብረት ባለይዞታ መሆን የሚችሉበት ረቂቅ አዋጅ ቢጸድቅ በኢትዮጵያ ውጭ ካፒታልን እንደሚያሳድገው ተገለጸ። በረቂቅ አዋጁ ላይ በሕዝብ ተወካዮች ምክር ቤት የፍትህ ሚኒስቴርና የከተማ መሰረተ ልማት ሚኒስቴር አመራሮች በተገኙበት ውይይት ተካሂዷል። ረቂቅ አዋጁ ጸድቆ ሲተገበር የመኖሪያ ቤት ችግርን በማቃለል የጎላ ሚና እንደሚኖረውም በውይይቱ ላይ ተነስቷል። አስማረ ብርሃኑ ተከታትሎ ተከታዩን ዘገባ አሰናድቷል።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 እውነት የቤት አቅርቦት ችግርን ያሻሽላል ወይስ ያባብሳል? የኢትዮጵያን ባለ ሀብቶችን የመወዳደር አቅም ሳያቀጭጭም ወይ የሚለው ፈንዳሜንታሊ እያልን ያለ ነው። የሀውሲንግ ማርኬቱ ላይ የሚፈጥረው ኢምፓክት ምንድን ነው ነው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 በህገ መንግስት ትርጉምና ውሳኔ አፈጻጸም ዙሪያ የሚታዩ ክፍተቶችን በመፍታት የዜጎችን መብት ለማስከበር ሚና እንደሚኖረው የፌዴሬሽን ምክር ቤት ገለጸ። በህገ መንግስት ትርጉምና ውሳኔ አፈጻጸም እንዲሁም በፌዴራሊዝም ስርአት ዙሪያ ከፍትህ አካላት ጋር የውይይት መድረክ በአዳማ ከተማ ተካሂዷል። የፌዴሬሽን ምክር ቤት ጽህፈት ቤት ከህገ መንግስትና ፌዴራሊዝም አስተምሮ ማዕከል ጋር በትብብር የተዘጋጀ ስለ መሆኑም ተገልጿል። መድረኩ በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ወይዘሮ ፍሬ ህይወት ዱባለ የህገ መንግስት ትርጉም በኢትዮጵያ የሚል ጽሁፍ አቅርበዋል። ህገ መንግስት የመተርጎም ስልጣን ለፌዴሬሽን ምክር ቤት የተሰጠ ስልጣን መሆኑን የገለጹት ወይዘሮ ፍሬ ህይወት የህገ መንግስት ትርጉም ዴሞክራሲን በማጎልበትና ና የህግ የበላይነትን በማስከበር ቅቡልነትን ለማረጋገጥ ጠቀሜታው የጎላ ስለመሆኑን ገልጸዋል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለኢየሱስ ታዬ ህብረ ብሔራዊ የፌዴራል ስርዓት ግንባታና የዳኝነት አካሉ ሚና በሚል ጽሁፍ አቅርበዋል። ሪፖርተራችን ሞላ አለማየሁ እንደዘገበው ህብረ ብሔራዊ ፌዴራል ስርዓት ለመገንባት በሚደረገው ሂደት የዳኝነት አካሉ ሚናውን የበለጠ ጠናክሮ ሊወጣ ይገባል ብለዋል። ሁለተኛው የአፍሪካ የአየር ንብረት ጉባኤ እንደ አውሮፓውያን አቆጣጠር ከመስከረም ስምንት እስከ አስር ሁለት ሺ ሀያ አምስት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል። ጉባኤውን የኢትዮጵያ መንግስት ከአፍሪካ ህብረት ጋር በጋራ አዘጋጅተውታል። ጉባኤውን አስመልክቶ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ቪላካቲ ለመገናኛ ብዙሀን መግለጫ ሰጥተዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ተጽዕኖ ለመከላከል ባላት ቁርጠኝነት ጉባኤውን እንድታስተናግድ መመረጧን ጠቅሰዋል። ሀገሪቱ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በአስር ዓመቱ መሪ የልማት እቅዷ አካታ እየሰራች ስለመሆኑም እንዲሁ ገልጸዋል። ጉባኤው የአየር ንብረት ለውጥ እያስከተለው ላለው ጉዳት ተፈጥሯዊ መፍትሄ ለማፈላለግም ያግዛል ብለዋል። ኢትዮጵያም በአረንጓዴ አሻራ እያከናወነች ያለውን ተግባር በጉባኤው ለማሳያነት ታቀርባለች ነው ያሉት። ሞሰስ ብላቲክ በበኩላቸው የአየር ንብረት ለውጥ ተጽዕኖ አፍሪካ የምግብ ዋስትናን ለማረጋገጥ የምታደርገውን ጉዞ ፈትሮታል ብለዋል። በጉባኤው የህብረቱ የዘርፉ አመራሮች፣ የልማት አጋሮች፣ የፋይናንስ ተቋማትና የሚመለከታቸው ባለድርሻ አካላት ይታደማሉም ብለዋል። ተመልካ ቾቻችን የኢቲቪ 57 ዜናችንን እየተከታተላችሁ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የገበታ ለሀገር ፕሮጀክቶች ያልተጠቀምንባቸውን ሀብቶች የገለጡና ለቱሪዝሙ ዘርፍ መነሳሳትን የሚፈጥሩ ናቸው ሲሉ በተለያዩ የልማት ፕሮጀክቶች ጉብኝት እያደረጉ ያሉ የኪነ ጥበብ ባለሙያዎች ተናግረዋል። ይህንኑ ጉዳይ በተመለከተ ደግሞ ባልደረቦቼ ጉብኝቱን እየተከታተሉ ያሉት በቀጥታ መስመር ላይ ነው የሚገኙት። ጉብኝቱ ምን ይመስላል? የተነሱ ሀሳቦች ምንድን ናቸው በሚለው ጉዳይ ላይ ተጨማሪ መረጃ ይሰጡናል። ይመር አደም ጅማ ነው የሚገኘው። በጅማ ያለውን የልማት ስራ የጎበኙ የኪነ ጥበብ ባለሙያዎች ጋር ነበር የቆየው። እንዲሁም ባልደረባዊ ቶማስ ሀይሉ ደግሞ በጨበራ ጩርጩራ የዝሆን ዳናሎች ጉብኝት እያደረጉ ካሉ የኪነ ጥበብ ባለሙያዎች ጋር ነው የሚገኘውና ከሁለቱም ጋር ነው ቆይታ አደርገው። ይመር አንተን ላስቀድምና ሀገራዊ ፕሮጀክቶቹን የጎበኙት አርቲስቶች ስሜታቸው እንዴት ነበር የገለጹት? የጉብኝቱ ፋይዳስ ምንድን ነው ተባለ በኢትዮጵያ በተለያዩ አካባቢዎች የኢትዮጵያን የማንሰራራት ሊያጸኑ የሚችሉ ወይም ደግሞ የኢትዮጵያ የተፈጥሮ ሀብቶች በተለያዩ አካባቢ ተደብቀው የኖሩ አስተዋሻቸው የኖሩ ሀብቶች እየለሙ ነው። ትኩረት ተሰጥቷቸው እየተሰሩ ነው። ኢትዮጵያን የሚመጥኑ ልማቶች እየተሰሩ ነው ሲባል በቃል ሲነገርን የነበረውን በተግባር ወርደን ያረጋገጥንበት ነው ብለዋል። የኪነ ጥበብ ባለሙያዎቹ በነበረን የቃለ ምልልስ ወቅት ላይ እንግዲህ የኪነ ጥበብ ባለሙያዎቹ በጅማና አካባቢው ላይ ከጠዋት ጀምሮ በተለያዩ ልማት ፕሮጀክቶ ላይ ጉብኝት ሲያደርጉን የነበረው በጠዋቱ ወደ ገጠር አካባቢው ላይ ወጣ ብለው የገጠር ኮሪደር የሚባለውንም እንዲሁ ጎብኝተው ነበር። ያ ደግሞ ጅማ የምትታወቅበት የቡና ልማት ይበልጥ የተዳቀሉ የቡና ዝርያዎችንም ያዩበት እንዲሁም ደግሞ የንብ ማነብም የማር ምርትን በአንድ ጎን ዘመናዊ የንብ ቀፎና ባህላዊ የንብ ቀፎም እንዲሁ ተሰርቶ ያዩበትንና የጅማ አካባቢውን ደግሞ የተፈጥሮ ጸጋ ጥቅጥቅ ያለ ወይም ደግሞ የደን ልማቱንም እንዲሁ የተመለከቱበት ነበረ። በዚህም ግን ስሜታቸውን ሲያጋሩ ኢትዮጵያ አሁንም ገና ያልሰራንባቸው የተፈጥሮ ሀብቶች ያላት ሀገር ናት። እኒህን መስራት ከቻለና አሁን የሰራናቸው ፕሮጀክቶች ደግሞ እስካሁን ድረስ አስተዋሻቸው የነበሩ ፕሮጀክቶች ነገር ግን አሁን ላይ እንደ ሀ የሀገር ገጽታዎችን ሊቀዩ የሚችሉ የቱሪዝም ዘርፉን መነቃቃት ሊያምጡ የሚችሉ ስራዎች ናቸው የሚል ነው የተናገሩት። እንግዲህ ከዛ በመቀጠል ደግሞ በጅማ የገበታ ለትውልድ አንዱ አካል የሆነው የቦሰና ጅማ ፕሮጀክት ወይ ጅማ ሎጅ ነው የጎበኙት። በመቀጠልም እንግዲህ በዚህ ሎጅ ላይ እጅግ ቅንጡ የተባለ ሎጅ ነው። በርካታ ኢትዮጵያውያን ለጉብኝት ወደ ውጭ ሀገር ሄደው በርካታ ወጪዎችን የሚያወጡበት ነው። ነገር ግን ያን ሊተካ የሚችል በሚችል መልኩ እውነትም በጅማ አካባቢ ነው ይህ ቦታ ተብሎ በማይታመን ሁኔታ የተሰራ ነው ምክንያቱም በዚህ አካባቢ ሰፊ የሆነ የተፈጥሮ ሀብት ያለበት ነው። የጫካው የደኑ ሌሎች በርካታ የሆኑ የተፈጥሮ ሀብቶችን አካቶ የተሰራ ነው። ከዛ በመቀጠል ደግሞ የጅማ ከተማ የኮሪደር ልማትም እንዲሁ የጉብኝቱ አካል ነበረ። የጅማ በኢትዮጵያ ከአዲስ አበባ ቀጥሎ በተለያዩ አካባቢዎች የኮሪደር ልማት ከጉበኛቸው ከተሞች አንዱ ጅማ ከተማ ናት። እንግዲህ ጅማን ተፈጥሮ ሊገልጽ የሚችል ከዚህ በፊት ወይም ወደ መጥፋት የተቃረበን የቦዬ ሀይቅም ነበረ ከከተማዋ ናት ላይ እንግዲህ ይህንን ደግሞ ሊጠፋ የነበረን ሀይቅ መልሶ በማልማት መልሶ መልሶ በመግለጥ ነው የተፈጠረው ሀብት። አሁን ላይ ሰፊ የሆነ መዝናኛ ቦታ ማድረግ ተችሏል። ሊጠፋ የነበረ ሀይቁ አሁን ጉልበት አውጥቶ፣ ምንጮች ጎልብተውለት ወደ ጊቢ ወንዝም የመቀላቀል አቅምን እስከ መፍጠር ድረስ የደረሰ ነው። ይህ ደግሞ የኢትዮጵያን የቱሪዝም መነቃቃትን እንግዲህ የቱሪዝም ዘርፉ በራሱ በተለይ ከተሞች ብቻ ሳይሆን ከተሞች ከውሃ ጋር ለምሳሌ ዓለም ላይ ብንመለከት፣ ዱባይ፣ ሌሎች የአውሮፓ ሀገራትን ብንመለከት ከዚህ ጋር የተያዘ ነው። ኢትዮጵያ ውስጥ የሐዋሳ ከተማን ትልቅ ከተማ ያደርጋት የሐዋሳ ሀይቅ እንደመ እንደሆኑ ባህር ዳርን የጣና ሀይቅ እንደመሆኑ የቦዬ አሁን ወደ ልማት የተመለሰው ሀይቅም ለጅማ ትልቅ ተሰጦ የሆነ ነው ብለዋል። ይህንም በተግባር ማየታችን ምንም እንኳ የኪነ ጥበብ ባለሙያዎች ወደ ውጭ ለመዝናናት ለጉብኝት የምንሄድበትን ሁኔታ ዙ በሀገራችን እንድናድርግ ሀገራችን ምን ያህል ልማት ላይ መሆኗን የተረዳንበት ነው። ይህ ደግሞ በኪነ ጥበብ ዘርፉ የምናግዝበትና ሀገራችን ይበልጥ የምናስተዋውቅበትን መልካም አጋጣሚ የፈጠረ ነው። በጋራ ተባብረን በጋራ ከሰራን ተግባብተን፣ ልማት ላይ ብቻ ትኩረት አድርገን ከሰራን ኢትዮጵያን ወደ ተሻለ ወደ ልዩ ምዕራፍ የምናሻግርበትን ምዕራፍ ነው።

መልካም ይመር፣ እንቀጥላለን። ተመልካቾቻችን አሁን ደግሞ ባልደረባችን ዮሐንስ ፍስሀም ተቀላቅሎናል። እሱ ደግሞ ሀላላ ኬላ ሎጅ ነው የሚገኘው። እሱም ተጨማሪ መረጃዎችን ይነግረናል። ይመር፣ አየር ላይ ትቆየናለህ። አንተ ወደ ቶማስ ልሻገርና ቶማስ፣ እንደምን አምሽተሃል? የጨበራ ጩርጩራ ዞንዳና ሎጅ ነው ዛሬ የኪነ ጥበብ ባለሙያዎች ከአንተ ጋር ያሉት ጉብኝት ያደረጉትና አጠቃላይ ስለ ሎጁ የተነሳውን ሀሳብ አጋራን። የአንተም የመጀመሪያ ጉብኝት ይመስለኛል በዚያ ሎጅ ና ምን ተሰማህ? ምን አየህ? አንተም እሱን ጨምረ በትክክል መሀሌት እንግዲህ ቀደም ሲል እንዳልሹት በዛሬው ዕለት የጨብራ ጭርጭራ እንዲሁም ደግሞ የኮይሻ የሃይድሮ ኤሌክትሪክ ማመንጫ ግድብን የኪነ ጥበብ ባለሙያዎቹ ጎብኝተዋል። እንግዲህ የኪነ ጥበብ ባለሙያና ኪነ ጥበብ የተለያዩ ተሰጦዎችን በማጉላት በማስተዋወቅ ትልቅ ፋይዳ እንዳላቸው ይታወቃል። በቅርቡ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር እነዚሁ የኪነ ጥበብ ባለሙያዎች ውይይት ማድረጋቸው ይታወቃል። ከዛ ውይይት መልስ ነው እንግዲህ በዛሬው ዕለት በዚህ በጨብራ ጩርጩራ ዞን ዳናሎጅ እንዲሁም ደግሞ የጨብራ ጩርጩራ ፓርክ ውስጥ ነው የሚገኙ የዞን ዳናሎች እሱ ላይ ጉብኝት እያደረጉ ያሉት። እንዲሁም ደግሞ ኮይሻ የኤሌክትሪክ ማመንጫ ግድብን ያለበትን ሂደትም የፕሮጀክቱ ስኬትም ለመጎብኘት እንዲሁም ደግሞ ለማየት ለመቃኘት ሞክረዋል። እንግዲህ ቀደም ሲል እንዳል ነው የኪነጥባብ ባለሙያ እነዚህ የተደበቁ ሀብቶችን በማስተዋወቅ ትልቅ ሚና የሚጫወቱ ናቸው። እነዚህ የኪነጥባብ ባለሙያዎች በጣም አንጋፋ ናቸው፣ በጣም ስመጥር ናቸው። እና እነሱ ደግሞ በእነሱ ስም ያለውን ስሜታቸውን ጠይቀናቸው ነበር። እነዚህ አይነት ቦታዎች ከዚህ ቀደም ሲነገር እንሰማለን ወይንም ደግሞ ነበሩ ሲባል እንሰማለን። ነገር ግን በዚህ ልክ እነዚህ የገበታ ለሀገር ፕሮጀክቶች እንዲሁም ደግሞ ገበታ ለትውልድ ጨምሮ ፕሮጀክቶች እነዚህን ቦታዎች በማስተዋወቅ እንዲሁም ደግሞ በመግለጥ በኩል ትልቅ ሚና ተጫውተዋል። አሁን ላይ ኢትዮጵያ ሌላ ቦታ ኢትዮጵያውያኖች እንዲሁም ደግሞ ሌሎችም ቢሆኑ ወደ ሌላ ቦታ መሄድ አይጠበቅባቸውም። እዚሁ ሀገራቸው ውስጥ ቱሪዝሙን ማነቃቃት ማየት ይጠበቅባቸዋል። ይሄ በጣም ተአምራዊ ለውጥ የሚባል ነው ለማለት ችሏል ማለት ነው። እኔም በነገራችን ለቀደም ሲል እንዳልችው በዚህ በኮንታ ብዙም እውቀቱ አልነበረኝም ማለት ነው እና እዚህ ያለው የተፈጥሮ ሀብት በጣም የሚገርም ነው። ነገር ግን የተፈጥሮ ሀብቱ አልወጣም ነበር የተፈጥሮ ሀብቱ አውጥተን መጠቀም አልቻልንም ነበር እና በጣም የሚገርም እንደነበር ለመዳሰስ ሞከር ያለው። በሌላ በኩል ደግሞ የኪነጥበብ ባለሙያ እንደመሆናቸው በተለያዩ አጋጣሚዎች ይገልጹታል ማለት ነው። በጽሁፍ በፊልም በትረካዎችም ሊገልጹት ይችላሉ። ይህም ቀጣይ የቤት ስራችን ይሆናል የሚል ሀሳባቸውን አጋርተውናል። በርካታ ሀሳቦችን የነገሩት ነገር ግን ዋና ዋና ካነሷቸው ነጥቦች መካከል የተሰማቸውን ስሜትም ያጠቃልሉበት በዚህ መልኩ ነው ማለት ነው። መልካም ቶማስ፣ አንተን አመሰግናለሁኝ። ወደ ዮሀንስ ነው የምሻገረው። ዮሀንስ ፍስሀ አንተ ደግሞ የምትገኘው ሀላላኬላሎጅ ነውና እዚያም ተመሳሳይ አይነት ጉብኝት ነው በኪነ ጥበብ ባለሙያዎች እየተደረገ የነበረውና የፈጠረባቸው ስሜት ምን ይመስላል ያነሱትን ሀሳብና አንተም የተመለከትከውን ጨምረህ አጋራን ዮሀንስ። አመሰግናለሁ መሀሌት እንግዲህ ቀደም ብሎ በባልደረቦች በይምርና በቶማስ ሲገለጽ እንደነበረው ሆኔም ለመጀመሪያ ጊዜ ነው እዚህ ሀላላ ኬላ የመጣሁት፣ በጣም እጅግ ለየት ያለና ሀሴት የተሰማኝ መሆኑን ለመግለጽ እወዳለሁ። እንግዲህ በዛሬ ሁለት ረፈድ ብለን ነበር እዚህ ሀላላ ኬላ ደረስ ነው። የደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን የሚገኘው የሀላላ ኬላ የተገኘ ነው እና እጅግ ደስ የሚል ተፈጥሮ በጣም የሚማርክ ጠቅላይ ሚኒስትር አብይ አህመድ በ2012 እዚህ አካባቢ በመጣው ጊዜ የአካባቢው ማህበረሰብ የአካባቢ እጅግ እምቅ የሆነ ሀብት አለው እና ቢያዩን ታሪክም አለው ብለው ሲነግሯቸው እስኪ አስረዱኝ በማለት የዳውሮ ሕዝብ ያለውን ታሪክ 1225 ኪሎ ሜትር የካብ ድንጋይ እየሰራ ከጠላት ራሱን ለመጠበቅ የአካባቢውን ሀብት ለመጠበቅ፣ አጠቃላይ ደግሞ እንደ ሀገር ኢትዮጵያን ለመጠበቅ ይህንን ታሪክ የሰራ ነው። ከዛ ባለፈ ደግሞ የከሰል ድንጋይን የመሰለ በርካታ ሀብቶች አሉት። ስለዚህ ይህንን ታሳቢ ያደረገ ልማት ቢሰሩልን አሉ ጠቅላይ ሚኒስትሩ ከወሰዱ በኋላ ታሪክም እምቅ ሀብትም ያለው አካባቢ ነው፣ ለዚህ አካባቢ ልማት ይገባዋል በማለት እዚህ የነበረውን አቧራ በመግለጥ አሻራቸውን አስቀምጠው የሀላላኪላ እንግዲህ በአጭር ጊዜ ውስጥ ተገምቶ በእርሳቸው የቅርብ ክትትል እዚህ ያሉት የፕሮጀክት ኃላፊዎችም ሲነግሩን በየቀኑ ሪፖርት እየወሰዱ ምን መሻሻል አለበት፣ ምን መስተካከል አለበት ብለው እዚህ አካባቢ ቀደም ብሎ ሲነግሩን እንደነበረው ልማት የማያውቅ አካባቢ ነበር። ይሄ ልማት መጥቶ ግን አካባቢው ያለውን እምቅ ሀብት ለዓለም እንዲታይ አድርጓል ሲሉ ነው የነገሩን እና ዛሬም የኪነ ጥበብ ባለሙያዎች ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ሲያደርጉ ነበር። ዛሬ ደግሞ ይህንን ተገኝተው ሲያዩ እውነት ለመናገር ፓርቲን ከመደገፍ መንግስትን ከመደገፍና ከመቃወም ያለፈ አሻራ ነው ያየ ነው። ይህ ለትውልድ የሚተላለፍ ነው። ጠቅላይ ሚኒስትር ሊመጣ ሊሄድ ይችላል። ፓርቲ ሊመጣ ሊሄድ ይችላል። ለነዚህ አይነት ለትውልድን የሚዋጁ ስራዎች ግን ለሀገር ለህዝብ የሚጠቅሙ ናቸውና ባየነው ነገር እጅግ ደስ ብሎናል። እኛም በጥበብ ስራዎቻችን በቀጣይ ወደ ስንመለስ እንግዲህ ያየነውን የጥበብ ስራ በጥበብ ስራ ከሽኖ ለሕዝብ ማቅረብ ረገድ የበኩላችን እንወጣለን። እኛም ለሀገራችን የምንችለው እናደርጋለን ብለዋል። በጉብኝታቸው እንግዲህ የሀላላ ኬላን ጨምሮ ወደ ማታ አካባቢ ደግሞ የጊቤ ሶስት የኃይል ማመንጫን ጎብኝተዋል ጠቅለል ሲል ስሜታቸው የሚጋባና እኔም በግሌ ደስ ያለኝ ምሽት እንደነበር መግለጽ ወዳለሁ ማለት መልካም ነው በጣም ነው ማመሰግነው ባልደረቦቼ የመር አደም ከጅማ ቶማስ ሀይሉ ከጨበራ ጩርጩራ እንዲሁም ደግሞ ዮሐንስ ፍስሐ ከሀላላኬላ አላደረሳችሁን መረጃ እናመሰግናለን ጥሩ ምሽት ጥሩ የመዝናናት ጊዜ ለናንተ። ተመልካቾቻችን ዜናችን ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ቀደም ብለው ከኪነ ጥበብ ባለሙያዎች ጋር ውይይት ማድረጋቸው ይታወሳል። ይህንን ውይይት ደግሞ ዛሬ በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም የማህበራዊ ትስስር ገጽ አማራጮቻችን ምሽት ሁለት ሰዓት ተኩል ሲል እንድትከታተሉ በአክብሮት እንጋብዛለን። ወደ ውጭ ዘገባችን ነው የምንሻገረው። እስራኤል የኢራን ብሔራዊ ቴሌቪዥን ጣቢያ ላይ ጥቃት ማድረሷ ተገለጸ። ከእስራኤል ምንጮች የተገኙ መረጃዎች እንደሚያመለክቱት በቴህራን የሚገኘው የኢራን ብሔራዊ ቴሌቪዥን ጣቢያ የሚሳኤል ሰለባ ሆኗል። በጥቃቱም የጣቢያው ሰራተኞች መገደላቸውን ብሔራዊ ቴሌቪዥኑ አሳውቋል። ከጥቃቱ አስቀድማ እስራኤል ሰዎች ከቴህራን ቀጠና ለቀው እንዲወጡ ማስጠንቀቂያ ሰጥታ እንደነበር የዘገበው ቢቢሲ ነው።